ትሁት እና አባባን ይዛ ወደ ቤት ተመልሳለች ማለት ነው። እንግዲህ ትሁት ትልቅ ታሪክ ሰርታለች እዚህ ጋ አባባ በጣም በችግር ላይ በጭንቀት ላይ ነበሩ። አባባን እንግዲህ ይሄ አጋቹ የመታቸው ነበር በጣም ነው የሚያሳዝነው በተለይ ዳኒ ልክ ራሱን ከፈታ በኋላ አባባንም ፈትቶት ሁለቱም ሊያመልጡ ሲሞክሩ አጋቹ መጥቶ የመታቸው ምት በእውነት ለአባት እንደዚህ መታል ወይ አጋቹ ወይ ነው የምንለው እንግዲህ አጋቹ በጣም መትቶት በጣም ነው የሚሰቀጥጠው እውነት ለመናገር አባባን የመታበት ምት በጣም ነው የሚሰቀጥጠው ጋይስ እና እንግዲህ አባባ እነ ሲመታቸው ትሁት ደግሞ ሲጀመርም አባባን ለማየት ነበረ ከታሰርኩም ልታሰር እያየቻቸው ነው። ከተያዝኩም ልያዝ ከታሰርኩም ልታሰር ብላ ገፍትራ የገባችሁበት ምክንያት ሲመታ ነው። ማንም ሰው ቢሆን ሊገባ ነው የሚችለው። ትልቅ አባት በዚህ ልክ ሲመታና አባባን ራሱ ራስ ራሱ ነው ሲመታ የነበረው አጋቹ። ስለዚህ ትሁት ደግሞ ደህና ዱላ አንስታ ጭንቅላቱን ለሁለት ከፍላ ጥለዋለች ማለት ነው አጋቹን። እንግዲህ አጋቹ ራሱ ነው የሳተው። አጋቹ አጋቹ ራሱን ስቶ ሲወድቅ እነሱ መጥተው አምልጠዋል። እና ትሁት ትልቅ ነገር ነው እየሰራችው። ቲና በጣም ነው የጨለለችው። እንዴት ነው ያለችው? እንዴ ያንን ሰማይ ሰበር የሚያክል ሰውዬ እንዴት ነው እነዚህ ሰዎች እንዴት እንዴት ነው ያመለጡት? እኔ እኮ በጣም የገረመኝ ነገር ደግሞ ማለት ነው የሌባ ዓይነ ደረቅ መልሶ ልብ ያደርግ እንዲሉት ዓይኗን አፍጥጣ ምንም እንዳልሰራ ሰው ሆነ ጭራሽ ቤት ሄደች። ተመልከቱ እንግዲህ ጉድ ጉድ ነው በቃ ጉድ። የቲናማ ይለያል። ግን በምድር ላይ እንደ ቲና አይነት ያለ አይመስለኝም እኔ እና እንግዲህ አይኗን አፍጠጣ ቤት ሄዳለች። እነሱ ኦልሬዲ ተሰባስበው ሂደዋልኝ። ምክንያቱም እሱ ራሱን ሲሰጥላቸው ዳኒም ትንሽ ደበደበው፣ ነግሮታን ገላሃለው ብሎት ነበር። ዳኒ ግን የሰው ነፍስ ማጥፋት ማጥፋት ስለማይወድ አልገደለውም። ስለዚህ እሷ ስትመታለት ሰውየው ሲወድቅ አጋቹ ዳኒ ደግሞ በዛ ላይ ደብድቦታል ማለት ነው። በዛው ዱላ፣ በትሁት ዱላ እና በጣም ነው የመታው ማለት ነው። ከዛ በኋላ እሱ ሲወድቅላቸው ተያይዘው ሂደዋል። አባዬ ትሁትን እንዲሁም ይወዳታል። አሁን ደግሞ በጣም ነው የወደዳት። በጣም ሰላም ሰላም ውዶች እንዴት ናችሁ? ሰላማችሁ ይብዛ። ይህን ቪዲዮ ስትጀምሩ በላይክ ጀምሩ። እንግዲህ ክፍል አርባ ሁለት ትሁት ድራማ ቀጣዩን ይዤላችሁ መጥቻለሁ። እስከ ድራማ እስከ ቪዲዮ ፍጻሜ አብራችሁ የተቆዩ ዘንድ በአክብሮት ትጋብዛለሁ። እና በጣም ነው ደስ ያለኝ እኔ እውነት ለመናገር አባባ በመፈታታቸው ወደ ቤታቸውን በመሄዳቸው እንግዲህ ካሊብ በጣም ነው ደስ ያለው። ዳኒንም አመስግኖታል። እውነት ለመናገር ዳኒ መመስገን ይገባዋል። አዎ ራሱን ሰዓት ውስጥ ነው የከተተው ለአባባ ሲል፣ እንዲሁም ደግሞ ለፍቅር ሲል ነው ማለትም ለኤደን ሲል ትውት ነግረዋለች። ኤደን ጋር አስታርቅሃለሁ ስላለችው እና ቲናን ብሲጀምር አይወዳትም። የሚፈልጋት ለገንዘብ ነበረ። አሁን ላይ ደግሞ ገንዘብ የላትም። ገንዘብ ስለሌላት አደን እንዴ አባባን ካልገደልኩ፣ መጀመሪያ ከትልቁ እጀምራለሁ። ገንዘብ ስለሌላት ገና ገንዘብ ለማግኘት ስለዚህ እቺ ደግሞ ገንዘብ የሌላት ለእኔ ምን ትሰራልኛለች? ስለዚህ አባባ ጋር ተፍ ተፍ ልበልና ይሁነች መላ ባገኝ ሄዱዬን ሰብስቤ እኖራለሁ ብሎ ነው አሁን ላይ እንደዚህ መከራውን ያየው ዳኒ። ያን ሁሉ ጥፊ ያን ሁሉ ጅዱ የቀመሰው ማለት ነው፣ አባባንም ለማስፈታት እንዲህ የደከመው ምን ለማድረግ ነው? አዎ ኤዱዬ ጋ ለመኖር ነው። ስለዚህ በጣም ደስ ብሎታል። ካሊብ ካሊብ በነገራችን ላይ አምጥቶት የነበረው ሀሳብ ውድቅ ነው። ትሁትን ማለትም ቲናን ማገት። ቲናን ቢያግታት አጋቹ አባባን ከመግደል ወደኋላ አይልም። ምክንያቱም ትሁቴ እንዳለችው እንዴ፣ አንተም እንዴት ነው የምታስበው? ቲናን ሲጋኛ ስናስራት አጋቹ እዛ ጋር ገንዘብ ሲያጣ አባባን ይጎዳዋል ብላለች። በእርግጥ ካሊብም የተናገረው ነገር አለ። አይ ትሁት፣ ያን እኮ ስናደርግ፣ እኛ እሷን ስናገታት፣ አጋቹ ደግሞ ከአባባ ጋር ይደራደራል። በዚህ መሃል አባባ ተደራድሮ ይወጣል እና ጥሩ አይዲያ ነው የኔም አይዲያ ብሎ ነበረ። ግን ውድቅ አድርገዋለች። ባይዘወይ ውድቅ አድርገው ነው ትሁቴ። ያንተ ሀሳብማ አግባብ አይደለም ብላ ትክክለኛውን ሀሳብ የተከተለችው ትክክለኛው ሀሳብ ደግሞ ምንድን ነው ካልን፣ እውነትና ትክክሉ ሀሳብ እንግዲህ ትሁት ያደረገችው ለቲና ማለት ነው ገንዘብ ረስተሽ ሄደሻል፣ ገንዘብሽን ልስጥሽ በማለት ነው እንግዲህ ገንዘቡን ልትሰጣት እንደሆነ ነግራት የተገናኙት። ከተገናኙ በኋላ ግን ያደረገችው ነገር ምንድን ነው? ይሄ ገንዘብ በእርግጠኝነት አባዬን እንዳሳገተችው ታውቃለች ትሁት ስለዚህ ይሄንን ገንዘብ ልትሰጠው የምትችለው ለአጋቹ ነው። በዛ ላይ ደግሞ ዳኒም ሄደ ዳኒ እከተላታለሁ ከኋላ ከኋላ ብሎኝ ሄደዋል እስካሁን ድረስ አልመጣም ወረድ ይመሽተዋል ስለዚህ ይሄንን ገንዘብ ወስዳ የምትሰጠው ላጋቹ ነው ዳኒም የሆነ ነገር ሆኖ ነው እንጂ የሆነ ነገር ባይሆን ኑሮ እስካሁን ይመጣ ነበረ ብላ በእውነት ለመናገር የትሁት ማይንድ በጣም በጣም ማለት ነው በጣም ስማርት ነው እና ይሄንን ሁሉ አስባ ነው እንግዲህ ትሁት ተከትላት የሄደችው። ተከትላት ከኋላ ከኋላ ሄደች፣ ልክ እንደ ዳኒ ማለት ነው። ዳኒም በጣም ጎበዝ ነው በነገራችን ላይ ቀስ ብሎ እሷ ሳታየው ሳታስተውለው ነው ሄዶ ተከትሏት፣ አባባ ያለበት በራፍ ድረስ ያየው፣ አንኳኩቶ ገብቶ ለዚህ ሁላ ዱላ ይበቃው ማለት ነው። ሀይዳንዬ ትንሽ ተቀጥቅጧን ዘሮ ዘሮ። ይሄ ቅጥቀጣ ግን ይጣጣ ይጣጣ የካሊብ ይሁንልን ብለናን እኛ ምክንያቱም እንግዲህ ትሁትን ማለትም እንግዲህ ቲናን ሲያማግጥ በሰው ትዳር ላይ ብዙ ነገር ሲያደርግ ቆይቷል ዳኒ። ስለዚህ ይች ዱላ ጥሩ ናት፣ ጥሩ ቅምሻ ናት። ምክንያቱም ካሊብስ ጨክኖ እንደዚህ ሊመተው አልቻለም። ቢደባደቡም ያው ምንም እንደዚህ የሚጠቅም ነገር አልነበረም፣ እና አሁን ላይ የቀመሳት ጥሩ ናትኝ። በዛ ላይ ደግሞ ገንዘብ ታስገኛለች። አባባ ጥሩ መላ ይሰጠዋል። ኤደንጋ ታርቆ ይኖራል። ኤደንጋ ለማስታረቅ ደግሞ ያው ትልቅ ሽማግሌ ያለች ትውት እኔ አስታርቀሃለሁ ብለዋለች። ይሄ ብቻ አይደለም፣ ኤደን ምን ብለዋለች? እንደ አንተ እስኪ ወንድ ወቶህ ይዘን አባባን አባባን ይዘ ከመጣ የዛች የቲና ጭራ ነህ ከኋላ አትጠፋም። አብረ ስላለማገትህ ምንድነው ነው ማረጋገጫ እንጂ ይዘ ከመጣ በኋላ እናወራለን ስላለችው አሁን ላይ ያወራሉ ማለት ነው። በነገራችን ላይ አባባም ያግዘዋል፣ አባባም ያግዘዋል፣ ገንዘብም ይሰጠዋል፣ ቃል ገብቶለታል። አሁን ሲወጡ ማለት ነው እንግዲህ እዚህ ጋር ዳኒ ይህንን ሰውዬ መግደል ነው የምፈልገው አንዴ ብቻ ፍቱኝ ቲና ቲናዬ የእኔ ፍቅር ሲል እንዴት እንዳሳቀኝ የእሱ ፍቅር ሄደነች የፌክ ፍቅር ናትኝ ቲና እና ቲናዬ የእኔ ፍቅር አንዴ ፍችኝ እኔህን ሰውዬ በእጄ ነው መግደል የምፈልገው ሲል የምር ነው የሚመስለው አጋቹ ግን በጣም የሚገርም ነገር አላመነውም በፍጹም እውነት የሷ ፍቅረኛ ከሆንክ ሰውየውን ለማገዝ ለመርዳት ካልፈለክ ታዲያ እሷ አመጣሃለሁ ባለች ሰዓት ለምን አልጠበክም? እሷም አለችው ዳንዬ የእኔ ፍቅር አጥፍተሃል እኮ እኔ አመጣሃለሁ ብዬ የለ እንዴ፣ ስለዚህ እኔ እስከ አመጣ ድረስ እኮ መጠበቅ ነበረብህ ብላለች። የሌባ አይነ ደረቅ መልሶ ልብ ያደርቅ። አባዬ ከተፈታ በኋላ ይገርማችኋል፣ ሰጥ ለጥ ብላ እንዲያው በጣም ምንም እንዳልሰራ ሰው። እንዴት ነው ሲሬሱ ሆናችሁ የምትሄዱት? የሆነ ቤት ስትሄዱ ምንም እንዳላደረገ ምንም እንዳልተፈጠረ ማለት ነው። ሁሉም ግን ያውቃሉ። ቲና እንዳሳገተችው አሁን ነው ማገት። አሁን ግን ካሊብ ሊያግታት አስቧል ማለትም፣ ከአባባ መልስ በኋላ። እንዴ ምንድን ነው የምትፈልጊው? ከኛ ገንዘብ ሰጠውሽ አራት መቶ ሺህ ብር ተሰጣ። ይገርማችኋል አራት መቶውን ሺህ ብር ላጋች። አራት መቶ ሺህ ብር ብቻ አይደለም አራት መቶ ሀምሳ ሺህ ብር ላጋች ሰጠች። ይሄ ብቻ አይደለም ተበድራ ተበድራ፣ በፖስታ ብር አዘጋጅልኝ እጥፍ አድርጌ ከፍላለሁ ብላ ከሆነ ሰው ተበድራ ያንንም ነው የሰጠችው ላጋች ከዛ አጋቹ ግን አሁን በዜሮ ልኳታል ማለት ነው። እንግዲህ ቲና ከሁለት አይብዙናለች። የሚያፈቅራትም ዳኒ ያፈቅረኛል ብላ የምታስበው ዳኒ አሁን ላይ ወደ ኤደን ተገልብጧል ማለት ነው። ትሁት ደግሞ ከኤደን ጋር ልታስታርቀው ቀጠሮ ይይዛለች። ካሊብም የሚወዳትና የሚያፈቅራት ለቲና ማለት ነው። እንግዲህ ቲናን በጣም ነበር የሚወዳት ካሊብ፣ በጣም ነበር የሚያፈቅራት። ኢብን አባቱ ታሞ፣ አባቱ እየተሰቃየ፣ ትሁት ስለ አባቱ አንዳንድ ነገር እየነገረችው አልሰማም ብሎ የሚሰማ የነበረው ማንን ነው? ቲናን ነበረ። እንደዛ እየተፋችበት እንደዛ መከራውን እያሳየችው ሽማግሌውን። እኔ የምለው ግን የቲና ነገር በደንብ መጣራት አለበት ጋይስ፣ ምክንያቱም ቲና ሌላ የዋላ ያደረቅም ሳይኖርባት አይቀርም። እኔማ ለገንዘብ ብቻ ብላ ሽማግሌውን ይህን ያክል መከራውን አታበላውም። ቁም ስቅሉን አታበላውም እንዴ ገና እንደመጣች እኮ ነው ገና እንደመጣች ጀምር እንዲ ያለ ምራት አለ እኮ ጉድ! እና ገና እንደመጣች ጀምራ እንግዲህ መከራውን ነው ስታብላው የነበረችው። እስቲ ለአሁንም ልጁ ምን ያደርግልኛል? ከልጁ ምን አለኝ? እኔ የምፋለመው እኔ የምዋጋው እኔ የምጋጠመው ከዋናው ጋ ነው። ካልብኮ ምንም የለውም። አሁን አባዬን እኔ አሰቃይቼ መከራውን አሳይቼ ገንዘቡን ሁሉ በካሊብ ስም እንዲያደርግ አደርገዋለሁ። በካሊብ ስም ካደረገ በኋላ ደግሞ እኔ ካሊብን ስፈታው ግማሽ ገንዘብ ይዤ እወጣለሁ እያለች ትገኛለች። ደስ የሚለው ነገር አልተሳካላትም። በጣም በጣም ደስ የሚለው ፈን የሚያደርገው ነገር ማለት ነው። ምክንያቱም ሽማግሌው ምንም አልሆኑም። ዳኒ እሷን ከድቷታል። ለምን? እሷ ራሱ አንዳንዴ ደስ ሲላት ዳንዬ የኔ ፍቅር የኔ ምናምን ትላለች። ደስ ሲላት ደግሞ መሄድ ትችላለች። በተለይ አሁን ላይ ልትጠጣ አሁን አባዬ አባ ሽማግሌው ማለት ነው ከታገጠ በኋላ እሷ እያከበረች ነበረ። በጣም ደስ ብሏት ምናምን ነገር እየጠጣች በቃ በጣም ተደስታ፣ እንዴ! ምን ነው የሆነ ድል የነሳ ሽኮ ነው የምትመስዪው፣ የሆነ ነገር ያገኘ ሽኮ ነው የምትመስዪው። ምን ነው ገንዘቡን ሰጠሽ እንዴ? ሲላት አረ አልሰጠኝም ብላ ሽምጥጥ አያችሁ። አሁን ላይ እሷ የገንዘብ ፍቅር ነው ያለባት፣ የዳኒን ፍቅር የለባትም። ካሌብን ድሮም አትወደውም እና እዚህ ጋር ራሱ ላጋቹ ፍቅረኛይ ነው እያለች የነበረው ስታስመስል ነው እንጂ ዳኒንም አታፈቅረውም አትወደውም። አሁን ምን ብላለች ለዳኒ? ሲጀመር ዳኒም ምን ብለዋለች? የሚጠቅመውና ዋናው ነገር የሰው ልጅ እሱን አልቦ መኖር የማይችለው ሰውን ሳይሆን ገንዘብን ነው ስለዚህ ሕይወት ነው ያስተማረኝ ብላለች። ወይን ጠጥታ አንጨምርም ማደል ሲላት አዎ አንጨምርም ያለች ጊዜ ማለትም አፓፓን ያሳገተች ቀን በጣም በደስታ እየጠጣች ነበረ። እና አትሰክሪም ማደል ሲላት ምን ጠቅሞኝ አለች ስካር ምንም አልጠቀመኝም ብላ። አዎ ስካር አይጠቅምም፣ ስካር ይጎዳል። ይህን መማሯ ጥሩ ነው። ነገር ግን ሽማግሌውን አግቶ የሰው ሐቅ የሰው ገንዘብ የሰው ንብረት ረግ ረግ የሰው ንብረት እኮ ገንዘብ አይሆንም የሰው ወርቅ አያደምቅ፣ አንዳንድ የሚባለው ከናባባሉስ። ስለዚህ ቲናዬ፣ የሰው ወርቅ አያደምቅ፣ የሰው ገንዘብ የራስ አይሆንም። ልቪ ስሪ ጣሪ ማንኛችንም ብንሆን ከዚህ ድራማ የምንማረው ብዙ ነገር አለ። በእውነት ነው የምላችሁ፣ ድራማውን እንደ ድራማ አይተን ማለፍ ብቻ ሳይሆን የሰው ገንዘብ ግን እንደማይጠቅም በቲና አይተነዋል። በተለያየ መንገድ ይህንን ቤት ንብረታቸውን ገንዘባቸውን ለመውሰድ የማታደርገው ነገር የለም። ኢቨን፣ የሰው ነብስ እስከ ማጥፋት ድረስ ተደራድራለች ለዚህ ሰውዬ እኮ በመጀመሪያ ያለችው ምንድን ነው? እስከ መግደል ድረስ ብለዋለች። ወረቀቱን አምጥታ ካስፈረመችው በኋላ እሳቢዋና ቅዷ መግደል ነበረ። ለዛም ነው ለካሊብ አይ አባባ ምንም አይሆኑም አባዬ ምንም አይሆኑም። እንዴ እሳቸው እኮ የተጣሉት ሰው የላቸውም አባዬ እኮ ክፉ ሰው እኮ አይደሉም ጥሩ ሰው ናቸው። ስለዚህ ማንም ሊነካቸው እኮ አይችልም። በእርግጠኝነት ገዳም ሄደዋል ደምድማ፣ በአራት ነጥብ ነው ባይዘወይ ገዳም ሂደዋል ብላ አራት ነጥብ ነው ያው ማለት አሁን አንድ ሰው ሂደው ይሆናል ካለ ጥያቄ ምልክት ነው ሊሄዱ ይችላሉ ካለም ጥያቄ ምልክት ነው ግን ሂደዋል ካለ አራት ነጥብ ነው ስለዚህ በጭራሽ ዋሽታ ማለት ነው የሌለ ታሪክ ገዳም ሂደዋን ብላ በአራት ነጥብ ዘግታ ነበረ ለምን ልትገድል ስላሰበች ምን ብለዋለች ገንዘቡን በሙሉ በስሜ ካደረግኩ በኋላ ትገድለዋለ የምትፈልገውን ገንዘብ ሰጥሃለሁ ብለዋለች። አያቸው የሰው ገንዘብን እስከ መግደል እንዴ! ነገ እንዴት ነው የምትወኘው ነው እኮ ይቺ ዓለም አጭር ናት። እና ልላቸው የፈለግኩት ሁላችንም ማስተዋል አለብን። የሰው ወርቅ አያደምቅ ነው እና ይህን ይመስል ነበረ። ቴናዬ ከስራለች። ትሁቴ አሸንፋለች። ፍጥጫው ላይ ትሁት አሸንፋለች። ትሁት ድል ነስታለች። አባባ አምልጠዋል ማለት ነው። ይሄን ይመስል ነበረ። በቀጣይ ክፍል ቀጣዩን ይዤ እስክመጣ በያላችሁበት ሰላማችሁ ይብሳልኝ። ተወዳጆች ባይ ባይ። ደግሞ ላይክ አትርሷሉ። ላይክ አርጉ ጋይስ፣ ላይክ አርጉ፣ የምር ላይክ አርጉ፣ ሰብስክራይብ አርጉ፣ ላይክ አርጉ።